አሁን የምንገኝበት ቦታ በብላቴ አካባቢ የሚገኝ ቦታ ነው። ባለፉት በርካታ ዓመታት ምንም አይነት ልማት የሌለበት ለመልማት አይደለም ሰዎች በዚህ አካባቢ ማለፍ የማይችሉበት ጥቅጥቅ ጫካ የነበረ ነው። ነገር ግን ደግሞ ስራዎች ከተሰሩበት መልማት እንደሚችል ባለፉት ሶስት ዓመታት በተሰራ ስራ ይህንን መሰል ፍራፍሬ እንዲታይ አድርጓል። ሁለት ሰኔ አካባቢ ነው ሄርሻን ማለት፣ 2014 ላይ ነበር። እዚህ ቦታ መድረስ አይቻልም፣ ሰው ጫካ ነበረ፣ እባብ ነበረ፣ ዘንዶ ነበረ እና ቢያንስ ሁለት ሜትር መሄድ አትችልበትም፣ እዚህ ቦታ መንቀሳቀስ አትችልም። እና ሰኔ ማለት ያው ሁለት ወር ነው። በዚች ሶስት አመትና ውስጥ ያው ዛሬ የሚታየው ፍሬ ደርሶልኝ ነው ይሄ ሁሉ የምታይ እና ያው ከሰራን ሀገር ይቀየራል። ጫካ ነበረ፣ ዘንዶ ነበረ፣ ሌላ ሌላ አውሮች ነበሩ። ከዛ አስተኛ ከመጣ በኋላ ታረሰ። ይሄ እንግዲህ ከመጀመሪያው ጀምሮ ምንም የለውም ነበር ሜዳ ነው። ከዛ በኋላ ሙዝ ተተከለ፣ ብርቱካን ተተከለ፣ አብካቶ ተተከለ፣ ማንጎ ተተከለ። ይሄን አይል ሰራተኛ አለ። ከዛ አሁን ደግሞ እግዚአብሔር ይመስገን ያው ከመጀመሪያ ጀምረን እየሰራን እየለፋን ወጪም እያወጣን ብዙ ነገር ያው እዚህ ደረጃ ደርሰናል። ሙዝ ያው ጭነት ጀምሮ እየተጫነ ነው፣ ሎሚም እየተጫና ነው ጫነ ነው። በለውጡ ማግስት ትልቅ ትኩረት ከተሰጣቸው የልማት ተግባራት መካከል የሚታረሱ መሬቶችን አቅም ማሳደግ አንዱ ነው። ለዚህ ማሳያው ደግሞ የእሾህና ሚከላ ማቅ የለበሰን መሬት አልምቶ በውጤት ማሳየት እንደተቻለ የመንግስትን ትኩረት በፍሬ ገልጠው ያሳዩት አቶ ዳኘ ዳባ አብነት ናቸው። እንደዚህ አይነት ቦታ ሚሊዮን ቦታዎች ሚሊዮን ወንዞች አሉ። አንድ ወንዝ 200፣ 300፣ 400 እስከ 500 ሜ ኪሎ ሜትሮች እያንዳንዱ ስቴፕ አድርገን ብናለማ በሬጌሽንም በፓምፕም፣ አሁን አስቸጋሪ ነው ፓምፕ እንኳን በግለሰብ ደረጃ ከነዳጅ አንፃር ቢለማ ለዓለም ምግብ መስጣት እንችላለን። ለራሳችን አይደለም እኛ ችግራችን ድህነት ላይ ጦርነት ማወጅ አለብን። ድህነት ላይ ጦርነት ካላወኝ የመጨረሻ አልፍልን። ለምን ሀብቱ አለን እጃችን። አንድ የጎደለን መስራት ብቻ ነው አቃተን። ጉልበትም አለን ሰው ኃይል አለን። ለምን እንዳልሰራ ግን ለእኔንም ሆነ ለአገራችን ሙሉ ኢትዮጵያ ጥያቄ ሊሆን ይችላል። ይህ አሁን ትሮንጎ የሚባል ዝርያዎች ናቸው። ከናናቸው መጀመር ይህ ምስራችን የወደቀ ያለ ቅድም አሳይቻለሁ። ተሸክሞ እና እንደዚህ ነገር እያለን ቡርቱካን ከየት ይመጣል? ቡርቱካን ከግብጽ በጣም ይሄን ጉዳይ ደጋግሜ አንስቻለሁ። ይሄን የሚበላ ራሱ እኔ አዝናለሁ። ግን እኛ ከምንሰራ ማውራት ብንሰራ ሀገራችን እንቀይራለን፣ ህዝባችን እናበላለን። ገንዘብ እናገኛለን። እርሻ በአንድ ቀን አይመልስም፣ ጊዜ ወስዳል። ቢሌ ብዙ ሀብታም ኢትዮጵያኖች አሉ፣ መስራት አለባቸው። ሀገሬውንም ወድ ሁሉ መስራት አለባቸው። እናም በሦስት ዓመታት ጊዜ ውስጥ በብላቴ ወንዝ ዳርቻ የለማው የዘመናዊ ፍራፍሬ ጫካ የነገን የተሻለ የግብርና ዘርፍ እድገት አሻግሮ የሚያሳይ የተስፋ መነጽር ነው። ያሁን ይሄ ብርቱካን የዛሬ ሶስት አመት ነው ተተከለ። ዛሬ መጀመሪያ ነው። መጪ አመት እንደዚህ እኔ እንጃ እኔ አሁን ሶሪ ማለት የለም። ከዚህ በኋላ ብሞት እራሱ ደስ ይለኛል። ለምን ለሀገር የሚገባ ነገር ሰርቻለሁ፣ አሳይቻለሁ። ይሄ ቦታ ሻንድ መመቅረስ አይቻልም። ትውልድ ደግሞ ያስቀጥላል። ለአንድ ሰው የሚሰራ ይሄ ነው። ለሀገር ቢሊዮን ዶላር ነው። ዛሬ አንድ አቮካዶ ኪሎ እኮ ዘጠኝ ዶላር ስንት እኮ አንድ እንጨት እኮ አንድ መቶ ኪሎ ይዟል። አስበው በሶስት መቶ ውስጥ እንደዚህ አይነቶችን ማስፋት ካሰፋት እኛ ከተረጂነት ወደ እርዳታ መስጣት የምንሻገርበት ቅርብ ነው። ምርጥ የሚባሉ የብርቱካን ዝርያዎችን በማልማት ረገድ ምናልባት እስራኤል ትታወቃለች። በተለይም እስራኤል በረሃማ ብትሆንም በዚህ መንገድ ብርቱካንን በማልማት ከፍተኛ የሆነ እውቅና ያላት ሀገር ናት። ነገር ግን ደግሞ ይህን ልምድ ከእስራኤል በመውሰድ እኚሁ ባለሀብት በኢትዮጵያ ደረጃ ይህንን የመሰለ የብርቱካን ዝርያ እያለሙ ያለበት ሁኔታ እንዳለ አጫውተውናል። ከዚህ ባለፈም ይህን መሰሉን ልማት በሌሎችም አካባቢዎች ላይ ለማስፋት ከፍተኛ የሆነ እንቅስቃሴዎችን እያደረጉ እንደሆነ አጫውተውናል። እስራኤል ሀገር ላይ ምድረ በዳ ላይ ብርቱካን እና አጋጣሚ የእስራኤል ማሳ ሰው ሲገባ ይዞ የመሄድ መብት የለውም። አንዲት ፍሬ ግን ሀያ ሰው ወደ መሙላት ይችላል። እኔ እዛ አየሁና ሰዎች ቆርጦ ስበሉ ተበሳጨውትና ከአንዱ ዲስታንስ አንዱ እርምጃ በስንት እንደምተክሉ ማለት ያው በሰው ማሳ ስለሆነ ሜትርም አልያዝኩም በእርምጃ ቆጨኝ። አልበላሁም አንድም በእውነት ነው ነገ ያ ዝርያ ነው ዛሬ እዚህ ምታገኝ በዶላር ድረስ ከፍዬ አምጥቼ ዝርያዎችም እንዲያመጣልኝ አድርጌ ዛሬ ለማ ዛሬ ነገ ደግሞ ይሄ ዝርያ አብስተን መላ ኢትዮጵያ ማስፋት። መንግስት ባለፉት አምስትና ስድስት ዓመታት ለግብርናው በሰጠው ትኩረት በበልግ በመኸርና የበጋ መስኖ ስንዴ ልማት ያሳካው ውጤት ትልቅ ነው። እናም ለዚህ የመንግስት የትጋት ትኩረት መነሻ የሆኑ የሐሳብ ባለቤቶች ምስጋና እንዲቸራቸው የግድ ብሏል። ክረምት አመረን፣ በጋ አመረን። ይህንን ሀሳብ ላመጡ መሪዎች ክብርና ምስጋና ይገባል። ለምን አንድ ገበሬ እኔ በአይኔ አየሁት በጋ ማምረት አለብህ በግድ መዳበሪያና ዘር ነፃ እየተሰጠ ተብሎ ነው ህዝቡ እንዲለምድ የተደረገ። ይሄ ትልቅ ትልቅ ነገር ነው። ለምን ትልቅ ይከላይ ራሱን ቻለ ሲባል የሚበላ አለው ወይ? ብዙ ዓለም ላይ እኛ ሀገራችን በኢኮኖሚ ለምን አሁን የሆነ ስቴፕ እየገፋን ነው በድሬ ኢሪጌሽን ለመጀመሪያ በኢትዮጵያ የጠብታ መስኖ በጉራጌ ዞን አካባቢ ላይ እስከ 200 ሄክታር እየለማ ነው። ዘንድሮ ደግሞ ያ 200 ወደ 500 ለማሳደግ ሰኔ ላይ ተከላ የሚጀምርበት ፕሮግራም አለኝ። ፕሮግራም ሳይሆን በትንሹ ወደ 250 ሺህ የሚያክል ችግኝ ለመትከል ዝግጅቱንም ጨርሼ ማሳውን መዛይቼ የድሪ በረጌሽኖቹ መቴሪያሎቹም በከፍተኛ ውጭ ምንዛሬ ኢትዮጵያ ውስጥ ገብተዋል። ያም እናለማለን እናሰፋለን። ይሄ ጅምር ነው። ይሄ ፍሬስናይ ደግሞ እኔ አይደለም፣ ይሄ ያየ ሰው ሁሉ እንዲሰራ ይጋብዛል። ሀገር በጸና የኢኮኖሚ መሰረት ላይ መቆም የምትችለው ለስራ በተዘረጉ ብርቱ እጆች ነው ብለው የሚያምኑት አቶ ዳኜ በለውጡ መንግስት ትኩረት ያገኘውን የግብርና ዘርፍ በፍሬያማና ትውልድን በሚሻገር ውጤት ገልጦ ለማሳየት ሲሰሩ ግን በልማት ስራቸው ላይ ሳንካ የሆኑ ችግሮች አልነበሩም ማለት አይደለም። ስምንት ስራ ሶንመር እዚህ ማሳ ላይ ተገጥመዋል። ሀያ ምናምን ኪሎ ሜትር የማብራት ዝርጋታ ተደርጓል። ከኔ አልፎ አንድ ቀበሌ ገበሬ ማመር ብሳሪያ የሚባል ቀበሌ ለስምንት መቶ አባወራ የማብራት አገልግሎት ተጠቃሚ እንዲያደርግ አድርግ ያለሁ በገንዛ ገዘን ለሀገራችን ህብረተሰቡ እርሻዬ እንድል ዛሬ ግን ከዛ ሁሉ አልፎ ግማሽ እርሻዬ ተቃጥሏል። እርሻ ብቻ ልል ተቃጠለ። አራት የቡርቱካን ዝርያዎች አሉ። አንዱ ዝርያ ሙሉ በሙሉ ጠፋ። ከውጭ መጣ ለእኔ አይደለም የኢትዮጵያ አንድ ዝርያ ከላ ዝርያ ቡርቱካን አለ ብለ የምታስብ ጠፍቷል። አንድ አልፈራ እሳት ከት ማለትም እዙ ማሳለ ሆነ ብሎ ብሎኩ ላይ ተለኩሱ። እናንተ የምታውት እሳት አለ ከት እንደመጣ አይታወቅም። ከዛ እሳት እንግዲህ ከታች እስከ ጫፍ ድረስ ብርቱካን አለ ሎሚ አለ መሃል ላይ እና ሌላ ሌላ አታክልቶች ነበሩ። እሱ ተቃጥሎ በጣም አዝነናል። ግን ደግሞ ለሀገር ባላቸው ቀናይ ሀሳብና ዋጋ ልክ ለመጓዝ ምንም እንቅፋት ላይ በግራቸው ከብላቴው የፍራፍሬ ጫካ በተጨማሪ በጉራጌ ዞን ያላቸውን በሺዎች ሄክታር የሚለካ የግብርና ማሳ በእጥፍም ለማሳደግ ጭምር ቆራጥ ሆነዋል። ዛለፊ ዓመት ነው። ዘንድሮ ደግሞ ያንን ወደ እጥፍ ለማሳደግ ነው። አሁን ከፍተኛ እርሻዎች የታረሱ ነው። በቀን እስከ መቶ ሄክታር ሰማንያ ሄክታር የምናርስበት ቀን አለ። አንድ ማሽን ላይ ሁለት ሰውን ቀይዳለ። እስከ ስምንት ሰዓት ዘጠኝ ሰዓት እነሳለሁ ከቀኑ እስከ ደግሞ ሌላ ሰው እንሰራለን። ይህንን መሰሉ እንቅስቃሴ በተለይም ኢትዮጵያ ያለሙ መሬቶቿን ወደ ልማት በማስገባት የምግብ ሉዓላዊነትን ማረጋገጥ አንዱ መሆኑን ለማሳየት በተሰራው ስራ የመጣ ውጤት ነው። ነገር ግን ደግሞ በዚሁ ውስጥ የተለያዩ ሰራተኞችን በመቅጠር የተለያዩ ሰራተኞችን በማሳተፍ የስራ እድልን በመፍጠርም የምግብ ሉዓላዊነትን የማረጋገጥ ሌላኛው መንገድ እንደሆነ በዚሁ ማሳ ላይ ያነጋገርናቸው የስራ እድል የተፈጠረላቸው ወጣቶች አጫውተውናል። ሰራተኛ በጣም ወደ ከሺ በላይ ሰራተኛ አለሁ። የተለያየ ቦታ ማለት ነው። በጣም ጥሩ ነው ስራውም አንድ ያረካል። እንደገና ደግሞ ደሞ ሰርተ የምታገኘው ምታገኘው እንኳን እንትኖቹ በጣም ቤተሰብም ይሄንም ለለውጥ ይጠቅመኛል። ዙሪያው እንዳለ አታክልት ብቻ ነው። ከዚህም በኋላ አሁን እንግዲህ የኔ ልጅ የራሱ ብደርስ እዚህ ለወደፊት የሚሰራ ተስፋ አለ፣ ይኖር ለኛም ራሱ ተስፋ አለ። እኔ እስከ ዛሬ እግዚአብሔር ይመስገን እያስተዳደርኩ ቤተሰብም ራሴም ደስ ያለኝ እየሰራው እያንከባከብኩ፣ ለኔም ደሞዝ ሌሎቹ እየተከፈለልኝ ደሞ ከሶስት ከ

ተቸግሮ እንደሚሰራ አርጎ ወሰደ ያ ሁሉ ቢቀረብ ያልቀዘቀዘ ወኔንና ያልነጠፈ ጉልበትን የታጠቀው በግብርናው ዘርፍ ምርታማነት ላይ ከፊት ያሉት እኚሁ ግለሰብ የሚያከናውኑትን ተግባር ከዛሬ የተሻገረ ለነገም የሚያድር የትውልድ ሀብት አድርጎ ማየትም የመትጋታቸው ምክንያት ነው እናም የዘርፉን ችግር ለመፍታት የፋይናንስ ዘርፉም ትኩረት ሊሆን ይገባል የዚህ አንዷን ብራንች ብርቱካን አልበላም የሀገር ሀብት እንደዚህ ሀብት ለሀገራችን ስናፈራ አገራችን ይቀጥላል፣ ኢኮኖሚያችን ያድጋል፣ ህዝባችን ሰላም ያገኛል። ህዝባችን በልቶ ካደረ ሰላም ነው። እንዴት በልተን አድር ብንል ትልቅ ብዬ ነው ማስበው። ባንኩ ወርዶ እንዴት ነው ምንድን ነው እዚህ የሚሰራ ምን ጎደል፣ እንዴት እናግዝ፣ ይሄን እርሻ እናዘምን አ? በእርግጥ የለውጡ መንግስትም ወደ ስልጣን ሲመጣ የምግብ ሉዓላዊነትን ማረጋገጥ በጋራ አድጎ ከሀገር ውስጥም የምግብ ፍጆታ የተሻገረ የውጭ ምንዛሬን ሊያስገኝ ያለ ግብርናን ማስፋት ነው። አቶ ዳኘ የያዙት የግዙፍ ፍራፍሬና የግብርና ልማታዊ መንገድም ይህንን የተከተለ ነው። በቆሎችን ብናበዛ፣ በቆሎችን ኬንያ ይፈልጋል። እኔ አሁን በአጋጣሚ በቆሎን በቅርቡ ጊዜ ወደ ኬንያ ስፖርት ለማድረግ ነው ከግብርና ሚኒስቴር ፈቅዶልኛል። ያረስኩት ማሳ ላይ ስፖርት ላደረግ ነው። ኢትዮጵያ ውስጥ ደግሞ የራብ ችግር እጥረት ከፈጠረ ያለ ክፍያም ለምን አይወሰድም? ስለዚህ አንዱ ለአንዱ ከምናደርግ እንዴት ተካፍለን እንብላ፣ እንዴት አብሮ እናድግ ብለን ሀገራችን በዚህ አይነት ወደፊት ብናስቀ የስንዴ ተረጅነትን ያስቀረ የግብርናውን አቅም ባለፉት የለውጥ ዓመታት በዘመነ መንገድ ያሳደገ የመንግስት ትኩረት የነገ መዳረሻውም ለዘመናት መልማት ያልቻሉ ጠመኛ መሬቶችን ጨምሮ በእንደ ዳኝ ዳብ አይነቱ ብርቱ ሀገር ወዳድ አምራች በማድረግ የችግር ሰንኮፍን መንቀል ዋናው ተግባሩ ነው።